እሺ ሌላው በሌላ እንዳነበብኩት እኔ ባለውበት የኦርቶዶክስ እምነት እናታችን ቅዱስ ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፎ ይቅርታና የእኔ ጥያቄ ፈጣሪ በፍጥሮ የመፈጠሩ ሚስጥር፣ ምክንያት ምን ይሆን ነው። ይህን በእርግጥ አንተ መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ፣ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ፣ እኛ ጋር ፈጣሪ እንዴት ሊሆን ቻለ? የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል። ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት ልብ በሉ ሳይገናኛት ብቻ አይደለም አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል። ወለም ይህም ሰስኒ በሸር አለች ወንድ ያልነካኝ ሲሆን የምትለውን ቃሏን አላህ አረጋግጦ አስፈሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። እሷች ላላር ይህንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለው መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጃለሁ አህያ አምላክ ሻላ ይህን ከአንችን ማደርገው ተአምር ላደርግ ዘንድ ነው ብሎሻ ተአምር ማለት እስከ ዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለ የለም ነበር ከእርሷ በፊት

እርሷንም ልጇንም ለዓለማት ድንቅ ተአምር ያደረግኳቸው ይላል። አላ እርሷንም ልጇንም ተአምር ያደረግኳቸው፣ የእርሷም ተአምር ነው፣ ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች። አለ ተአምር ነች። እርሱም ተአምር ነው፣ ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ቻል አለ አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። ተአምር ናቸው። የእዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ ነው። ያንን አንዱን አምላክ ነው እንደነቅበት የሚገባው ያንን አንዱን አምላክ ነው በዚህ ነገር ላይ እንንገረምበት የሚገባው ገብቷችኋል አይደለም? ያ ነው ስለዚህ፣ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይም ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመት የሚና አላት ቀጥሎ መልአኩ ገብርኤል ምን አላት? አምላክ ሻላ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ ለማን ለእስራኤል ሰዎች ነቢይ ሙሐመድን ስለ ላ ሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታችኋል አይደለ?

ጸጋይ ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርገዋለሁ ይላል። እርሱ አው በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነብይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሃነወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል፣ ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተቻላቸው የተሳናቸውን እንዲሰሙ ተአምር ተሰጥተዋል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ፣ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይህም በቁርኣን ላይ ይናገራል። በሱረቱ አልበቀራ ላይ ወለቀድ አተይና ሙሰ ልኪታብ ወቀፈይና ሚን ባዕድህ ብሩስል ወአተይና ዒሳ ብነ መርየመል በይናት የማርያም ልጅ ዒሳለም በጣም በርካታ ተአምራት ይሰጡ። ሌላኛው ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ወሰንክ? አዎ፣ ማሻአላህ የምለውን ቃል አብረህ እየተከተልክ በል አሽሃዱ አሽሃዱ አላ